ማንኪያን እኔ አልገባኝ ማርያምን ከነ ፀጉሬ ምናምን ይሄ ፊልተሩ ምናምን እሷን አስመስለኝ እሷ መስዬ ማሪያምን አስበው እስኪ ከስንት አንድ እኮ ነው እናቱን የሚመስል ወንድ ልጅ እናቱን የሚመስል ሴት የሚያገኘው። ኖ እኔ እኮ ጸባ ጸባዩም ትንሽ ያ ያችም ተናዳጅ ነች ችም ተናዳጅ ነች። እስኪ አሌክሶ የመጣ ሰው አለ። ልጇ መሰለኝ እኮ አይዞሽ አይገርማችሁም? እዚህ ሶሻል ሚዲያ ላይ የእኔን መልክ ያለው ሰ ሴት የለም። እውነት ለመናገር እኔ ፒዮር ነኝ በራሴ በጠጉሬ ራሴ ፊቴ ራሴ ጥፍሬ ራሴ ቅንድቤ ራሴ የውሸት ነገር የሌለኝ ንጹሕ ሴት ነኝ። ገባችሁ? እዚህ ጋር አናውራ፣ ጉራ አልፈልግም። አታስጉሩኝ። ጉራ ጉራ የሚለኝ ነገር እንዳይነሳብኝ። እኮ እየተናገርኩ ነው። ጉራ እንዳይነሳብኝ አልኳቸው እኮ፣ አልጎረም ውርም ውር እንዳልልባቸው። ያለ ፊልተርም እኮ ብዙ ጊዜ አይታችሁኛል። እኔ እኮ ፊልተር ባላረግም እኮ በቃ ታቆኛላችሁ። በፊልተር እንትን ትንማለሽ እንደ ይሄ ፊልተራልን እና የእኔ አሁን እኮ የልብስ ቤት አሻንጉሊት እኮ ነው የመሰልኩት፣ ልብስ ቤት የምትሰቀለውን አሻንጉሊት

አይ ይኸው ጊፍት እየሰጠ ነው። አረ እኔ ጌታ አንተ ጊፍት አትስጥ እሱን ልምረዳው። እየገባን ነው። ጊፍት ይሰጠሃል እኮ ኔ ና ታቃለሽ፣ ግን ክላፐር ላይ መጀመሪያ ያለ ፊልተር የወጣ በሻል ነ ክላፐር ላይ ማ ቁልጭ ብዬ በቃ የራስ ፊት ነው የሚወጣ። አጠፋሁት እኮ አንድ ሺ ከምናምን ፎሎ ርስ ደርስ አጠፋሁት። አልገባሽ ምን አልገባሽም